ዛሬ አንድ አሳዛኝ ለብዙ ወጣት ወንድሞች ደግሞ ልብ የሚሰበር ዜና አለን። የኢትዮጵያ ወጣቶች የውበት፣ የጥንቃቄና የቅጥ ያላት መገለጫ የሆነችው ያቺ ቆንጆዋ ጨዋና የማትንቀለቀል እርግት ያለችው አርቲስት ፍናን ህድሩ ልታገባ ነው። አዎ ሰምታችኋል። አርቲስት ሙሽሪት ፍናን ህድሩ የሰርጓን ዝግጅት ጀምራለች። ወጣቱ ማህበረሰብ ደግሞ ለቅሶ ተቀምጧል። የሶሻል ሚዲያ ኮሜንትና ኢንቦክስ በእኔ ለምን በሚሉ ጥያቄዎች ተጠቅቋል። ዛሬ በዚህ ጉዳይ ላይ በፈታ ዊክሊ ትንታኔ እንሰጣለን። እናንተም የዚህ ቻናል አካል ለመሆን ሰብስክራይብ የሚለውን በመጫንና የደወል ምልክቱን በማንቃት ቤተሰብ ሆኑ። በቀጥታ ወደ ዝርዝሩ ንግባ። ፍናን ህድሩን የማያውቁ ወጣት ይኖራል ብዬ አላስብም። አዲስ አበባ ላይ ተወልዳ ያደገችው ፍናን ገና በለጋ እድሜዋ እሱ ባለው የታየው ማሪ ማሪ ክሊፕ ላይ በመታየት ነው ከህዝብ ጋር የተዋወቀችው። ከዚያም ቦሌ ማነቂያና የከበረ ድሃ በመሳሰሉ ፊልሞች ላይ የመሪ ተዋናይነት ስራዎቿን አሳድጋለች። ከዚህ ሁሉ በላይ ደግሞ ከሴት አርቲስቶች ጨዋ እዩኙ ማተን ቀለቀል እርግት ያለች ቆንጆ ሴት መሆኗ ነው። ለዚህም ነው ኢንስታግራም ላይ ከአንድ ሚሊዮን በላይ ተከታይ ያላት። ታዲያ ይኸች ቆንጆ የብዙ ወጣቶች የልብ ንግስት የነበረችው አርቲስት አሁን የልጅነት ፍቅሯን ልታገባ መዘጋጀቷ ዜና ሆኗል። ሙሽራው ፍቅረአብ ከተባለ ወጣት ጋር ነው ትዳር ለመመስረት የተዘጋጀችው። በሶሻል ሚዲያ የሚናፈሰው ቆንጆዋን አፈሳት ነው የሚባለው የሚለው ሃሽታግ የሁኔታውን ክብደት ያሳያል። ወንድሞቻችን ተሸንፈናል። አርቲስት ሙሽሪት ፍናን ህድሩ የሰርጓን ዝግጅት ጀምራ ሽምግልናውም ተልኳል፣ ሙሽራውም እሺ ተብሏል። ግን ይህ እሺታ በቀላል የተገኘ አልነበረም። የሽምግልናው ሂደት ትንሽ ጠንከር ያለ እንደነበር መረጃዎች ያሳያሉ። የሴት ወገን ሽማግሌዎች በአስገራሚ ኮሜዲያኖችና ሚዲያ ባለሙያዎች የተመሩ ነበሩ። ሽማግሌዎችን የመሩት ኮሜዲያን ዘላለም ኩራባቸውና የታዋቂው የቴሌቪዥን ጋዜጠኛ ሰይፉ ፋንታሁን ይገኙበታል። እነዚህ ባለሙያዎችም የወንድ ወገን ሽማግሌዎች የልጃችሁን ለልጃችን ስጡን ጥያቄን ከመመለሳቸው በፊት ያልተጠበቁ ጥያቄዎችን አቅርበዋል። ለምሳሌ የፍናን እጮኛ ከዚህ በፊት ሌላ ህይወት የለውም የሚሉ የቀድሞ የትዳር ታሪክን የሚጠቁሙ ጥያቄዎች ተነስተው ነበር። በዚህም የወንዱ ወገን ሽማግሌዎች እሽታን ላናገኝ እንችላለን በሚል ስጋት ውስጥ ገብተው እንደነበር ተገልጿል። እንዲያውም አንዴ ውጭ ቆዩንና እንመካከርበት ተብለው ለደቂቃዎች ከቤት ውጭ እንዲቀመጡ ተደርገዋል። ወጣቱ ሙሽራ ፍቅረአብ አማ ውስጥ ሆኖ ያንን ስጋት ማሰብ ይቻላል። ከምክክሩ በኋላ ተመልሰው ወደ ቤት የገቡት ሽማግሌዎች በጉጉት ሲጠባበቁ የነበረው ምላሽ በኮሜዲያን ዘላለም ኩራባቸው በኩል እንዲህ ተሰጥቷል። የማይመታት የማይፈታት ሚስቱ ትሆን ዘንድ ፈቅደናል። ይህንን ምላሽ የሰሙትና ከፍ ያለ ስጋት ላይ የነበሩ የወንድ ወገን ሽማግሌዎች በደስታ ሽታውን ተቀብለዋል። ስለዚህ ወንድሞች ይፋ ሆነ። ፍናን ህድሩ ትዳር ልትመሰርት ነው። እርግጥ ነው ለብዙዎቻችሁ ፍቅረኛችሁ እንዳገባች ያህል ተሰማ። ግን ደግሞ እንከር ያለ የትዳር መሰረት የጣለችውን ፍናንን ማድነቅ ይገባል። ፍናን ለመጀመሪያ የማስታወቂያ ስራዋ 600 ብር ብቻ እንደተከፈላት ትናገራለች። አሁን ላይ ለአንድ ማስታወቂያ በሚሊዮኖች የሚቆጠር ገንዘብ ተካፋይ ናት። እንደ ተዋናይነቷ ሁሉ በህይወቷም ጠንካራ ውሳኔ ወስናለች። ለሙሽሪት ፍናንና ለሙሽራው ፍቅረአብ የዘላለም የዘላለም ፍቅርና ደስታ እንመኛለን። ይህ ነበር የዛሬው የፈታ ውክሊ ትንታኔ። እናንተስ የፍናን ህድሩ ጋብቻ ጉዳይ ምን ተሰማችሁ? የልብ ስብራትስ ደርሶባችኋል? ሀሳባችን ኮሜንት ላይ አካፍሉን። ለፈታ ዊክሊ አዲስ ከሆናችሁ የምንለቃቸው አዝናኝ ርዕሶች እንዳያመልጧችሁ ሰብስክራይብ አድርጉ። በሌላ አዝናኝና መነጋገሪያ ርዕስ እስክንገናኝ ቻል ያቆየን ባይ